ሰውነት ውስጥ እኮ የሆነች ቁራጭ ስጋ አለች። ኢዛ ሰለሐት እሷ ከተስተካከለች ሰለሐ ልጀሰዱ ኩሉ፣ ውጫዊ ገጽታ፣ ውስጣዊ ገጽታ፣ ሰውነት እንዳለ ይስተካከላል። ወኢዛ ፈሰደት እሷ ግን ከተበላሸች ፈሰደት ጀሰዱ ኩሉ እንዳለ ከላይም፣ ከውስጥም ከውጭም ተበላሸን በቃ አላ አዋጅ ወሕያ ልቀልብ እሷም ቀልብ ናት። ዛሬ ይመስለኛል የእያንዳንዳችን

ጥሩ ነገርን ከመሳል ወደ አላህ ከመጠጋት፣ ፈአንሳሁም አንፉሳም ነፍሶቻችን እነሱን ታስረሳቸዋለች ማለት ነው። ለዚህ ነው ዛሬ ብዙዎቻችን አላህን ስለረሳን በዚህ አይነት አህዋል ውስጥ ያለ ነው። አብሶ ሴቶች ማለት ነው። ወላሂ አብሶ ሴቶች እኔያ ማንም ወቶ ይጨፍር፣ ማንም ወቶ እንደፈለገ ይሁን፣ ፊት ለፊት ላይ የፈለጉትን ያድርጉ። ከላስ እነሱ ሁሩ ናቸው። ማንም በሰው ቀብር አይገባም። ግን አንድ ነገር ማለት የምፈልገው ስለሚርባብ ነው።

በእኛ ዘመን፣ በዚህ ዘመን ዛሬ አረቦች ሙስሊም አረቦች ማለት ነው፣ ኒቃብ የምትለብሷን ሴት ከሚቀጥሩ ይልቅ መስቀል ያንጠለጠለችውን ቢቀጥሩ ይሻላቸዋል። ተሸፍና ራሷን ከምትጠብቋ ሴት ይልቅ ተገላልጣ ርቃኗን ቤት ውስጥ ዞር ዞር የምትልላቸውን ሴት ነው የሚፈልጉት። ተኸየሉ በዚህ ምክንያት ስንት እህቶች ስራ ፈጥተዋል፣ ስንት እህቶች ስራ አጥተዋል? ስራ ከማጣታቸው ብዛት የሚበሉትን አጥተዋል? ካልከፈሉ ደግሞ ቤት ክራይ ነው የሚኖሩት፣ ቤቱን ልቀቁልን እየተባሉ ስንት ምስቅልቅል አይነት ነገር ላይ ያሉት ሰዎች እህቶች አሉ። እኔም የፈተናው ተካፋይ ስለሆንኩ ነው። ስንት እህቶች ትዳራቸውን አፍርሷል በኔቃባቸው ምክንያት አያቸው ስንት መስዋዕትነት እየከፈሉ ያሉ እህቶች እያሉ ዛሬ ወላሂ የኒቃቢስትን ኮመንት ማንበብ እንኳ ያ ፊት ለፊት ላይ ተሸፍነ ውስጥ ለውስጥ የምትሰሪን አናውቅም። እንዲ አያቸው፣ እንደነዚህ አይነት ውርደታሞች ናቸው። ወርዶ እነዚህ መስዋዕት እየከፈሉ ያሉትን እህቶችንን እያዋረዱ ያሉት። በቃ ዋጂብ አይደለም በእናንተ ላይ ተውት። ኒቃቡን አትልበሱት። በቃ በእናንተ ላይ እንደው አይደለም። በቃ አትልበሱት። ኒቃብ እንደዚህ ወርዳችሁ የምታዋርዱት ከሆነ ያለ ቦታችሁ ያለ ቦታው ኒቃብ ያለ ቦታው የሚገኝ ከሆነ ተውት። ልበሱት፣ እንደ ግዴታ አይደለም እኮ ፊታችሁን ግዴታ እኮ መሸፈን የለባችሁም ወይ፣ በሆነ ከማም ነገር በቃ የሆነ ነገር አድርጋችሁ ሸፍኑት። ሙላዝም ኒቃብ መልበስ ያጀምራ እ በሙዚቃ እየጨፈራችሁ ከአጅነቢ ወንድ ጋር ተደባልቃችሁ እንደዚህ እየሆናችሁ ኒቃብ ለብሳችሁ አላህን አትፈሩም። ያውን መልካም ነገር እንደሰራ ቀርጻችሁ ትፖስታላችሁ። ለሌላው ምን አለበት? ለእናንተ ለራሳችሁ ክብር ባይኖራችሁ እንኳን ለሌላኛዋ እህት ክብር ቢኖራቸው። እንደው ቢስሚላ ሰው እንዴት ይሄን ያህል ይወርዳል? በአላህ እህቶች፣ ገና ብዙ ነገር ይጠብቀናል። ከዛ ሰርግ ሳትመለሱ ምናልባት መለከል ሞት መለከል ሞት ወይ መንገድ መሀል እየጠበቃችሁ ነው ወይ ከዛው እዛው በር ላይ እየጠበቃችሁ ሊሆን ይችላል። ሞት ያለብን ሰዎች ነን። ሞት ያለብን ሰዎች ነን። ቀብር ያለብን ሰዎች ነን። ሲራጥ ያለብን ሰዎች ነን። ነገ ያማ ጥያቄ የሚጠብቅ ሰዎች አፍሶ ሴቶች፣ ነገ ወይ ጀነት ወይ ጀሀነም፣ አናውቅም። ገና ገና ነን። ገና ነን። ገና የማናውቀው ሀገር ልንሸጋገር ነው። የማናውቀው ቤት ውስጥ ሄደን ልንቀመጥ ነው። ያ ጀማዓ ስንት አመት እንቀመጥ እዛ ቀበር ውስጥ والله <سؤال> ዓለም አናውቅም። ግን አላህ አንፍሩ፣ እባካችን እቶት አላህን እንፍራ። አላህ አንፍሩ። በቃ ከነን ከኛ የማይጠበቀውን ነገር አንስራ፣ ከኛ ማይጠበቀውን ስራ አንስራ። غريب የሆነ ሀገር? ኩም ፊ ዱኒያ ከአንነካ ዋሪድ ንኮነ የተባለው። እኛ እኮ ማጂነ ምስተንታያኒ ፊ ዱኒያ አስለን እኛኮ የመጣነው ዱኒያ ላይ እንደፈለግን ልንሆን፣ እንደእንስሳ ልንበላ፣ እንደእንስሳ ልንኖር እኮ አይደለም የመጣ ነው። ተገለበጠና፣ እንስሳ እንደሰው ማሰብ ጀመረ፣ እኛ ወርደን ከእንስሳ በታች ሆነ። አረ፣ አላህን ፍሩ! አላህን ንፍራ። ወላሂ ለዚች ብልጭ ነጫኖች ሰግ በቃ አለቀች፣ አንድ ቀን ሁለት ቀን እታልቃለች ምናምን ነገር ላኪን ይህ ቪዲዮ መቼም አይጠፋም፣ ይቀመጣል። ገና ይዘዋዘራል ሌላ ቦታ ላይ ነገስ። ያ አላህ፣ ያ አላህ። እኔ ምንም ማለት አልፈልግም። እየሰለቸዋችሁ እንደሆነ አውቃለሁ። ቀን በቀን እየመጣው እየጮሁ፣ ግን በቃ አይቼ ማለፍ አልቻልኩም። እኔ ቲክቶክን በቃ እንደዚህ እያየው ሰርቼ በሰው እንትን ቢዚ ላለመሆን